ሐረግ ሰባ አራትን እንግዲህ ዛሬ አይተናል ማለት ነው። ሁላችንም የራሳችንን ግምት ስንሰጥ ነበረ። ማንን አይተው ነው እንደዛ ሁሉም ሲደነግጡ የነበሩት? በማለት ሁላችንም የራሳችን መላምት ስንፈጥር ነበር ማለት ነው። ያፌትን አይተው ነው፣ የናታን እናትና አባት መጥተው ነው፣ ኤፍራታ መጥታ ነው፣ የብዙዎቻችሁ ግምት የራሳችን ስንሰጥ ነበር። እንግዲህ ኤፍራታ ናት የመጣችሁ ማለት ነው። ኤፍራታ ደግሞ የመጣችሁ እቃ ልትወስድ ነበር። በዚህ አጋጣሚ የእፂ ማስታወስ ያስደስተው ማለት ነው። እፂ በማስታወሷ እጅግ በጣም ደስ ብሎኛል ማለት ነው። ነገራቶችን አስታውሳ እንግዲህ ከኤፍራታ ጎን ትሆናለች ብዬ እጠብቃለሁ ማለት ነው። ቤዚ ደግሞ የዝህን ያህል በመስተካከሏ እጅግ በጣም አስደስቶኛል። የዛሬው እንግዲህ ክፍል የፂና የቤዚ ሁኔታ እጅግ በጣም አስደስቶኛል ማለት ነው እንዲ ፂ እንግዲህ ማስታወሷን ከኤፍራታ በቀር ማንም የሚያውቅ የለም ነበር። ኤፍራታ እንግዲህ የመጣሁት ምልሰሪ መጣች ሲሏት፣ ተናገረሽ ወይ ናታን፣ ማነው ማን ነው ስሙ ባሏ፣ ተናገረሽ ወይ ብላ ስትላት፣ ቤዝ አይ አልተናገረኝም፣ እንደውም ባለቤቴ ቢዚ ስለሆነ እኔ ያሉኝን እቃዎች ልወስድ ነው ብላ ስትል እንግዲህ አልሆነ ነገር ተናግረዋለች። እናቱንም እንግዲህ ወንድ ማለት መፋለም ነው እንጂ አንተ ወንድ ነህ ሆይ ብለው ተናዶ እሱም ግርግዳ ደብድቦ እጁን ታሞ ነበረ። መጨረሻ ላይ ግን ያው እላይ ክላሷ ገብታ ስታለቅስ ሄዳ ምን ሆነች ነው ስትላት ምንም ድሮ የገባ ነው ቃል አለ ብለው አስታውሰው ምንም ነገር ላንደባበቅ ብለው ቃል የገቡትን ጽ ስታስታውሳ ደነገጠችና እንግዲህ ሁሉን ነገር ጽ አወቀች ማለት ነው። በምን እንዳስፈራራቻት ፂ አውቃለች ፂ ማስታወሷን ኤፍራት አውቃለች። እንግዲህ ያፌት ወደፊት ሁለቱ የሚፋለሙት ይመስለኛል ማለት ነው። ምክንያቱም ፂ አውቃለች ማለት ነው። ወይዘሮ ሉሊት እንግዲህ ኤፍራታን ለመበቀል ተነስታለች ማለት ነው። እንግዲህ ለባለቤቷ ለወይዘሮ ለአቶ ያፌት ደውላ የሚስትህን ጉድ ልንገርህ ብላ እንግዲህ ነግረዋለች ማለት ነው። በዛ ላይ የቤዚ መቀየር እንግዲህ ቤዚ፣ አንተ ወንድ ነው ሆይ ብላ ያለችህ። መፋለም ትችላለህ። ተነስ፣ ራስህን ጠብቅ፣ ንጽህናህን ጠብቅ፣ ልብስ ቀይር እና አይኗን እያየሃት ችግሯን ተረዳት። አይኗ ላይ ሐዘን እንዳለ ታውቃለህ፣ ያስታውቀሃል፣ እያት ስትለው እሺ ብሎ እንግዲህ እሱ ደግሞ በመጨረሻ እጁን ደብድቦ ካደማ በኋላ ኤፍራታ ስታዩ ምን ሆነ ነው የእኔ ናታን ብላ ስትለው፣ እኔ ያንቺ ናታን አይደለሁም ብሎ ቅስሟን ሰበራት ማለት ነው። ናታን ግን ለሱ ብላ ይህን ነገር እንዳደረገች ካወቀ ምን ያህል እንደሚጸጸት ታውቃችሁታል። እጅግ በጣም ነው የሚጸጸተው፣ እጅግ በጣም ምክንያቱም ለሱ ብላ ነው መስዋዕትነት እየከፈለች ያለችው። ግን ደስ የሚለው ነገር ፅ ስላስታወሰች ፅ ሚስጥሩን ለሷ ስላጋርቻት እጅግ ደስ ብሎኛል ማለት ነው። በዚህም እንግዲህ ከጎኗ ስለሆነች ደስ ብሏል። ሁሉም ነገር መስመር መስመር እየያዘ ይመስላል። ቢኒም እንግዲህ ስ ስልክ ስላላነሳችለት እሱም የራሱን እንትን የፍቅር አይደል የራሱን እንትን ለምስል ካታነሳም እያል እንግዲህ እሱም እየተንጨረጨረ ነው ማለት ነው። ገኒ እንግዲህ ሀይ ባይ መቻት ይሆናል እያለች እያጽናናቸው ነበረ። ቤት ሊሄድ ብሎ ነበር አልመጣም። እንግዲህ ቀጣይ ክፍል ደግሞ የእነሱን ፓርት የምናይ ይሆናል። በተረፈ ያው እንግዲህ ወይዘሮ ሉቤት በጫረችው እሳት አቶ ያፌት ኤፍራታን እንቅ አድርጎ ሲጥ አድርጓት ነበረ። አቶ ያፌት ግን ማገናዘብ የሚባል ነገር የለውትም። እንደ ያፌት ግን እጅግ በጣም ጨካኝ እና እጅግ በጣም አረመኔ ነው። በነገራችን ላይ ኢትዮጵያ ላይ እየተካሄደ ያለው ነገር እንደዚህ ነው ማለት ነው። አሁን እኛ ድራማ መሆኑን ረስተው ያፌት መያዝ አለበት ምናምን ያለን፣ ግን ያፌት እኮ ድራማ የሚሰራው ማስመሰል ነው። በነገራችን ላይ ብዙ ሰዎች በደለኛ ሆኖ በሞቀ ቤታቸው ተንደላቀው የሚኖሯል ላይ እንዲ እንደዛ ማለት ነው። ያፌትም ግን እንቅ አድርጓት ሲጥ አድርጓት እባክህ ትንፋሽ አጠረኝ እስካለችው እያለችው እንግዲህ ይህ ሁሉ የማነው? የሉሊት ነው። ቀለበት ሊያስሩላት ነበር፣ ሊወስዷት ነበር ብላ ሁሉም ሚስጥር የእንቅልፍ ኪኒን እንደሰጠችው ሊያደርጉ የነበረውን ሁሉ ዝርግፍ አርጋን የነገረችው። እሱም እንግዲህ እሳት ለብሶ እሳት ጎርሶ ሄዶ ኤፍራታን አንቋታል። እንግዲህ ቀጣዩ ክፍል ምንድን ነው አላውቅም፣ ግን ያፌት አሁን የጫጉላ ሽርሽር እንደው ፍቅራችሁን በማጣጣም ይህን ታደርጋለህ። ለማንኛውም ዛሬ ብዙም ያው መጨረሻ ላይ የኤፍራታ ያፌት እንደዛ ሲጥ አደረጋት እንጂ በቤዚና በፂ ሁኔታ ሁሉም ኮሜንት ደስ የሚል ኮሜንት ነበረ ማለት ነው። ፂ ስላስታወሰች ደስ ብሎናል የሚሉ ብዙ ኮሜንቶች ነበሩ። ቤዚ ደግሞ ስለተቀየርሽ፣ ወደ ራስሽ ስለተመለሽ ደስ ብሎናል የሚሉ ብዙ ኮሜንቶች ነበሩ። እንግዲህ ሰው በነበረበት አይቆይም ይባል የለ እንደዛ ነው እንግዲህ ክፍል ሰባ አምስትን በጉጉት እንጠብቃለን። ለዚህ ለቤት አዲስ ከሆኑ ሰብስክራይብ፣ ሸር በማድረግ ቤተሰብ ይሁኑ። አብራችሁን ስለነበራችሁ አመሰግናለሁ።